በእንደዛ የት ሁኔታ አይደለም። ተረጋጋ ታዲዮስ፣ እና ይገባኛል። ተረጋጋ ተረጋጋ። የወይዘሮ ሰባ ማንደፍሮ እና የአቶ ታዲዮስ ጌታሁን ልጅ የዲኤንኤ ውጤት አሁን እጄ ላይ ይገኛል። ምናምን አይገባም

አሁን ሰላም የአራዳ ታይምስ ቤተሰቦቻችን ዛሬ በአዲስ ቪዲዮ ተመልሰናል። አሁንም ወይዘሪት ሳባና አቶ ታዲዮስ ቤት ነው የምገኘው። ኦልሞስ ጉዳያቸው እንደዚህ እንደቀላል የሚታዩ ጉዳይ አይደለም። እንደምታውቁት ና ይህ ጉዳይ ማለቅ፣ መፈጸም ስላለበት ነው ወደዚህ ተመልሼ መጣት። የዴኒ ጉዳይ አንስቼ ነበረ እና ታዲዮስንም አውርቼው ተስማምቷል። ወይዘሪት ሳባንም አግኝቼ አውርቻት በየግልን ያወራቸው ሁለቱም ተስማምተዋልና ኦልሞስት አሁን እንዲህ ኔው ደርሶልን እዚህ እቤታቸው ጥርጣሬያችን እውነት ይሆናል አይሆንም ልጁ የሱ ነው የእሱ አይደለም የሚለውን ለማወቅ እዚህ ቤት ውስጥ ተገኝተናል የፖስታው ፊት ለፊት እንደምታዩት ተቀምጧል ስለዚህ ያለውን ነገር አብረ የምንከታተል ይሆናል ግን ከዛ በፊት ወደ እህቴ ልምጣና ምንድነው የተሰማሽ ያለው ምንድነው አይምሮች ላይ እየተመላለስ ያለውን ነገር ብታውሪ ደስ ይለኛል ማለት ምንም የሚሰማኝ ነገር አልገባኝም። ስልሽ ያው ዲኤንኤ ነው እዚጋ ልጅ የታዲዮስ ልጅ ይሆናል አይሆንም የሚል ነገር ነው። ዲኤንኤ ይዘን የመጣ ነው እና እውነት የእሱ ልጅ ነው የእሱ ልጅ አይደለም። ምንድን ነው ልብሽ የሚያስበው? ምንድን ነው የሚሰማሽ? ምንም ግልጽ የሆነ ጉዳይ እኮ ነው። ማለት እኔ መጠየቁ ራሱ አስፈላጊ ነው ብዬ አላስብም። ወረቀቱ ይናገራል። ሲቀጥል ደግሞ ምንም አይነት ከማንም ሰው ጋር ብገናኝ ባወራ ምናምን የዚህ ነው ያል ራሴን ጥዬ ከሆነ ሰው ጋር ግንኙነት እስከሚፈጽም የሚያደርስ ጉዳይ ከማንም ጋር የለኝም። ሲቀጥል ደግሞ ይሄ የሚታወቅ ነገር ነው። ታዲም ያውቋል፣ በምን አይነት ሁኔታ እንዴት እንዳረገስኩኝ እና ምን አይነት ረጅም ርቀቶችን አብረን እንደተጓዝን እና ይሄ እንደዚህ መጠየቃችሁ ኦኬ። ግን እኔ ያንን ሳልፈለገው እኮ ማለት ሳልዘጋጅበት የወለድኩት እኮ ለሱ ብዬ ነው። የሱ ባይሆን ስጀምር ሱ ጋር ምን አድርጋለሁ? ይህን ነገር ደግሞ ታዲም ያውቃል ብዬ ነው ማስበው። እኔ የዚህን ያህል ማለት ምንም ገንዘብ ብፈልግ ወይም የሆነ ነገር ምናምን ነገር ብልም የዚህን ያህል እንደዚህ እኔን ዝቅ እንድታደርጉኝ አልፈልግም። በቃ አንዳንድ ጊዜ ህይወት በምን አይነት ሁኔታ እንደምትወስደን አናውቅም። ግን የዚህን ያህል ደረጃ የሚያደርስ ጉዳይ እያለኝም እኔ በንዲዛይን ትዩዋት ምተጠረጠርም ልታሳብም አይገባም። ያው ደስ እንድላችሁ ነው አሁንም እዚህ ያለሁት ማለት በደንብ እንድታውቁት ስለምፈልግ ነው። ባይሆን ኑሮ እዚህ አልቀመጥም ነበረ። ስለዚህ ልጁ የእኔ ሜታድስ በጣም ደስ ይላል። በዚህ መልኩ እርግጠኛ ሆነሽ በዚህ ልኩ አምነሽበት መምጣትሽ ደስ ይላል። በደንብ በደንብ አንድ ነገር ስንት እርግጠኛ ነች እሺ ወደ አንተ ልምጣ ታዲዮስ እንዴት ነው ይሄ ልጅ የኔ ነው እሷ እንዳለችው እርግጠኛውን መናገር ትችላለ ስለ ዲኤን ነው ያስጨንቃል ያሳስባል ትንሽ የሚያስጠረጠሩ ነገራቶች እንዳሉ አውርተናል በግልና እነዛ ነገራቶች እያስጨነቁ ስለሆነ ወደ ዲኤን ሄድ ነው እውነት ለመናገር እዚህ ጋር አረኩ ብለን ለማውራት ሳይሆን ይሄ ደኔ ፈጥኖ እንዲመጣ ፈጥኖ እንትንዲል ብዙ በገንዘብም በታይም ከሀገርም ወጥተን ነው ዴኔ ተመርምሮ የመጣ እውነት ለመናገር እና በዚህ ልኩ የተጓዝ ነው፣ በዚህ ልኩ ገንዘብ አውጥተን፣ በዚህ ልኩ ሚስ ያደረግነው ታይማችንን አሳሳቢና አስጨናቂ መዘጋት ያለበት ጉዳይ ስለሆነ ነው። እና ምንድን ነው የሚሰማ፣ ይሄ ነገር ምን ሊሆን ይችላል ብለ ታስባለን እኔ በቃ በቅድሚያ እናንተን አመሰግናለሁ። እና አሁን ያየሁባት ጸባይዋና የሌላ ጊዜ የመው ጸባ ታውቁታላችሁ። እንግዲህ እኔ እንዳለችው እሷ እንዳለችው ነው። በእናትነትና ና በአባትነት ላይ ያን ያህል አልጠራጠራትም። ለምን በሰዓቱ ክለብ ላይ ብንገናኘም ያሉት ነገሮች ከተፈጠሩ በኋላ በቃ የእሷ ድንጋጤ የምናን ነገር በቃ እኔ እንጃ። እኔ በእሷ ሀሳብ አንድ ፐርሰንት ስማማለሁ። የዴኒው ጉዳይ ያን ያህል አያሳስበኝም። እኔ አሁንም ጥያቄ ንብረቱ ላይ ነው። ንብረቱን እኔ ግማሹን ልታካፍለኝ ይፈልጋሉ። እሱ ተነጋግረሽ እኮ የጨረስነው ነገር ነው። ችግር የለውም፣ ግማሹ ያካፍልሃለሁ። በሰላም ህይወታችን እንኖራለን። ከዚህ በፊት የሚያወራ ነው ነገር አለ አይደለ? በቃ በዛ በዛ ነገር ተስማምተናል እኮ። እኔም በየወሩ የሚያስፈልገኝ ለልጁ ተቆራጭ የሚሆነውን ነገር ትልካለህ። በሰላም ህይወታችን እንኖራለን። አንተም የራስን ስራ ከዛ በኋላ ትሰራለህ። እኔም በቃ አርፌ እቀመጣለሁ በቃ ታነጋግረናል እኮ ምንም ቢሆን እኮ ያሳለፍናቸው ጥሩ ጊዜያት አሉ። እኔ እንደዛ ኸውት የሆንኩት በቃ ነ ሳላቀኒ ብዙ ነገር ሲሰሩ ስለነበረ ነው። ያያ ነገር ደግሞ እንደ ሰው ያስደነግጣልም ያስፈራልም። ስለዚህ አሁን ችግር የለውም በቃ ተስማምተናል። ንብረቱ እኔ ግማሹ ችግር የለውም ማለት የዚህ ነው ያልኩህ መጥፎ ነገር ውስጥ እንድትወርቀ ሳይሆን ያኔ በቃ በጣም ተበሳሽቼ ስለነበረ ነው። ሙሉም ነገር እንደዚህ ምናምን ስልክ የነበረው እንጂ እናስተካክላለን አንተ እንደምትፈልግ መሆን ይችላል። በዚህ ልክ ተስማምታችሁ ተዋዳችሁ፣ ታዲዮስም መልስ ሀሳብ ተመልሶል፣ የንብረት የቤት ጉዳይ በዚህ ልክ ተስተካክሎል። ማየት ማለት እንደኔም እንደ አላላ ታይምስ ቤተሰቦች በጣም ደስ የሚያሰኝ ተግባር ነው። ና በጣም ደስ ብሎኛል። እውነትም እንደተባለው ይሄ ዴኒ ውጤት 100 ፐርሰንት የታዲዮስ ና የሳባ ልጅ ኡኖ ካረጋገጥም በኋላ፣ በዚህ ሰላም ና በእንደዚ አይነት ሁኔታ መቀጠላቸው ያስደስተኛል። እውነት ለመናገር ዴኔው እኔ የማስጨንቆኛል። እውነት ሁን እውነት ሁን የሚለው ነገር ግራ እየገባኝ ነው። የመጣው ግን የእናንተን ሰላም የእናንተን እምነት የእናንተን ጸጸታ ሳየው ኦልሞስት ልጁ 100 ፐርሰንት እርግጠኛ እንደሆነ ነው የተረዳሁት። ለማንኛውም መልካም እድል ዴኔውን ከመክፈታችን በፊት እንደው ታዲዮስ ይሄ ደን እንዳሰብ ነው 100 ፐርሰንት ፌል ቢያደርግ፣ ማለትም የወለድከው ልጅን ብሎ የምታሳደገው ቤቢ ያንተ ልጅ ባይሆን ምን አይነት ፊሊንግ ሊሰማ ይችላል? ምን የምታደርግ ይመስልሃል? እኔ ብቻ እኔ እንደዚህ ማሰብም አልፈልግም። አላቅ አላቁ። ገባኛል። ከባድ ነው። ሳባስ ምን ይመስልሻል? ይህ ምን አይነት ጥያቄ ነው? ማለት እንዴት እንደዚህ አይነት ጥያቄ ልጠይቅ? በቃ ይሄ እኮ እነሱ ልጃችን ነው። ማንም ሊቀይረውና ሊለውጥ የማይችል ነገር ነው ነው። ይሄ ምንም አይነት ጥያቄ አያስፈልገውም። በቃ ልጅ ነው ልጁ ነው አለቀ። ይህ እንደዚህ አይነት ጥያቄ አስፈላጊ ነው ብዬ ሙላ አላስብም። ይገባኛል። ጥያቄው አስፈላጊ አይደለም። ከውስጤ ዘጠኝ ወር ተሸክም የሚሆን ብዙ ችግሮችን አሳልፈ እንደት ነው ልጅሽ ባይሆን ልጁ ባይሆን ምናምን የምትለው ማለት እንደዚህ አይነት አይ እንደዚህ የማይሆን ነገር እያለ በፍጹም ልጄ ነው በቃ። ኖ ያንቺማ ልጅ ነው፣ ግን የታሱም ልጅ ነው ኖ እያልኩ ያለሁት የእኔም ልጅ ያኔ እናኔ ያስኩት ልጅ የማንን ልጅ ነው እየሱ ልጅ አይደል እንዲ የኔ ልጅ ነው። ይህን እንደዚህ አይነት ጥያቄ አስፈላጊ አይደለም ማለት አይደለም። ቢሆን ኖሮ ልታስብ ትችላለህ፣ የሆነ ነገር ቢፈጠር በማለት ከሌላ ሰው ጋር ምናምን ቢሆን ምናምን ብለህ ልታስብ ትችላለህ። ግን በሳቶ ከሱ ጋር በነበርኩበት ሰዓት ከሱ ጋር እና ከሱ ጋር ብቻ ነበርኩ እና አንድ ነት ፐርሰንት እያሱ ነው። እንግዲህ እርግጠኛ መሆናቸው በዚህ ልክ በጣም ያስደስታል። ወደ ዲኤንኤ ውጤት ዲኤንኤው የምናይበት ሁኔታ ብንተላለፍ ደስ ይለኛል። እውነት ለመናገር ይሄ ዴኔት እስከሚመጣ ይህን ዴኔ ከእሷ የጸጉር ዘለላ ና ከቤቤ የጸጉር ዘለላ ውስድን ውጭ ልከን በገንዘብ፣ በታይም፣ በሰዓት በጣም ብዙ ሚስ ያደረግነው ነገር እንዳለ ታውቃለህ። አንተም በጣም ሚስ ያደረግከው ነገር ከጭንቀት አንጻር ምናምን ብዙ ነገር እንዳለ አቃለሁ ና እዚ ጋ እናንተም ተጨንቃችኋል። ከካሜራ ጀርባ ያሉ ክሮዎችን ተጨንቀዋል። ይህን ፕሮግራም የሚከታተሉ አለም ላይ ብዙ ኢትዮጵያውያን እንዳሉ አውቃለሁ። እንግዲህ ሁላችሁም እንደተጨነቃችሁ ይገባኛል። እናም የወይዘሮ ሳባ ማንደፍሮ እና የአቶ ታዲዎስ ጌታሁን የልጅ የዲኤንኤ ውጤት አሁን እጄ ላይ ይገኛል። ይህን የዲኤንኤ ውጤት ከፍቼ ለነሱም ለእናንተን ለመላው የዓለም ሕዝብ ሁሉ የምገልጽና የምናገር መሆኑን ሁላችሁም የዲኤንኤ ውጤቱን እየጠበቃችሁ እንደሆነ አውቃለሁ። ከዛ በፊት ግን አንድ ነገር ልጋብዛችሁ ማለት ነው። ይሄ የዲኤንኤውን ጉዳይ አላመነችልኝም። እውነት ለመናገር ልጅ የሚባለውን ነገር ኦልሞስት ጥርጣሬ ውስጥ ያለች ሴት ናት። የሆነ ለማመንም ላለማመንም አይነት ሁለት አይነት ሀሳብ ውስጥ ያለች ሴት ናት እውነት ለመናገር እና ግራ ያጋባ ነገር አሉ እና ሁሉ ነገር ለመፍታት ኦልሞስት በዶክሜንት ባላት የተለያዩ ነገራቶች እያስፈራራችሁ እንደሆነ አውቃለሁ ነው ያን ነገር ለመፍታት የሆነ ነገር ማኔጅ ለማድረግ ለማገዝ ዶክሜንት ውስጭኝ ና። እኔ ደግሞ የዴኒ ምርመሮው ለውጥ ልሻለሁ፣ አስተካክልልሻለሁ ቢኮዝ ይሄ ዴኔ በጣም ግራ እየገባት የሆነ የእሱ ነው ወይ አይደለም ብላ እየተጋባሽ ስለሆነ እንዴ ነች። ፊስ ነው እንዴ ነሽ? የ አረ ነው ማስጨነቅ ምናምን ጀስት ኖርማል ለማውራት ለመነጋገር ለመተሳሰብ ነው የመጣሁት። እንዴ ነሽ? አምሮብሻል፣ ሴት መስለሻል። ታዲያ ቤት የለም ማለት ማለት ነው ማለት ማለት በቃ ምንም ጉዳይ እኮ የለም አይደል? እሱ ቤት አይደላችሁ ማለት አንደለም አይደለም። ኤኒ ዌይ ጀስት ዴ እንደ ነገር ነገር እንደማልፈልግ ነው። ስለ ኔ ምንም የሚፈልገው ነገር የለም የሚፈልገው እሱ ስለ ውርሱና ውርሱ ነው። በቃ ይገባኛል። ግን ይሄ እኔ የምጠረጥረው ጉዳይ እንዳለ ስለ ያ ውርስ ነው ምንድነው? ምንም የምጠረጥረው ጉዳይ የለም። በነገራችን ላይ አሁንም ስማ፣ የመጣው የሆነ ውካታ ካታ ለመፍጠር ነው። የኔ ነው። እስከ ማን ተምምስቃቀል መፍት የለህም። አይ ያንቺ ህይወት ሳይሆን የታዲዮስ ህይወት ወንድም ህይወት ያሳስበናል። ልጁ ነው አለቀ። ልጁ ነው አምኖበታል። እያሳደገ ነው። አዎ እኔም ወልጁ አለው። ወላኩ ደግሞ ከሱ ነው። አንተ ነበርካ አብርሃም እንትን ስትል የነበረው አሁን አጨቃጨቅን። አሁን ለአውራሽ የመጡት ምን ፈልገህ መጣህ? ኦልሞስት፣ ቦታውም ኮንፊደንስ የሚያሰጥ አይነት ቦታ ስለሆነ ንግግሩ ካወራም በኋላ ብንደስ ምን ልልህ ነው። ደኒ ረሳል በአፋጣኝ ነው። ከውጭ ሀገር ተመርምሮ የመጣው ከህንድ ነው የመጣው። ኦልሞስት ጉዳዩ እንደሚታወቀው ነው። እና እርግጠኛ ቤቢ የሚያንቺ ልጅ እንደማይሆን ሀንድረድ ፐርሰንት እርግጠኛ ነው። ቢኮዝ ያሳየሻቸው በባግራውንዶች አውቃለሁ።

ታዲዮስ እንዳልሆነ እስካሁን ደረጃ ድረስ ከታዲዮስ ጋር ለመለያ ታዲዮስ ልጅ አይደለም፣ ምናምን የምትለው እና ያፍካው ነው። ምንድነው? ፍላጎቱ ፍላጎቱ ምንድነው? ልጅን ከሱ ልቀበለ? እሺ፣ ችግር የለውም፣ ቀበለው አይደል? አይደለም። እና ጀመ ልጅ መቀበል ምንም ሳይሆን አሁን ታዲዮስ አንድ በሀብት ደረጃ፣ በውርስ ደረጃ፣ ሁለት በልጅ ደረጃ ያስጨነቅሽ ነው። ሁለታችን እንደምናቀ ራሽን ፊክስ ለማድረግ ራሽን ለማረጋጋት ራሽን ማኔጅ ለማድረግ ነው። አሁን እዚህ ጋር ሀብቶን ማቶ ልጁን ማቶ ይጎዳል ለምትል ከሆነ ያንን ነገር ተው

እናንተ ቤቶቻችሁ በወጣው ጊዜ ካሜሮን አላጠፈውት የዛኔ ኦልሞስት አጠፈውት ያልኩሽ ሸቴ ነውና፣ አይነት ዶክመንት፣ ምን አይነት ዶክመንት እንደሆነ ባላውቅም ያስፈራራሽ እንደሆነ አውቃለሁ። እውነቱ ሲወጣ እንደዚህ ሊደብርሽ ና አይገባም። አይደብረኝም። በነገራችን ላይ እሱ ራሱ የማይወጣው መቀመቅ ውስጥ እሱ ማን እስካሁን እንደ ባል ሳይሆን እንደ ሚስት ቤት ውስጥ እየኖረ የተሰቃየ ህይወቱን እያጣ የኖረ አይደለም። ሚስት ነበርሽ መሰቃየት የነበረባት ነው እያልኩ አይደለም። ማንም ሰው ባልና ሚስት ሲሆን በትላልቅ ማኔጆች ህይወቱን እየተነጋገረ መኖር አለበት ብዬ ማሰበው። ስለዚህም እሱ የምታስፈራሪበት ምታስጨንቅበት ህይወቱን እንደዚህ እንዳይሆን አድርገሽ የገደልሽበትን ዶክመንት ለኔ ትሰጭኛለሽ፣ እኔም የዲኤንኤ ውጤቱን የሱ ልጅ እንደሆነ አድርጌ ቀይሬ ፖስታው ውስጥ ከትቼ ለሱ አሳይልሻ አሳይልሻለሁ። ኦኬ። ወጣው ለዚህ ነው ነገርኩሽ። ልጁ የሱ እንዳልሆነ ልቦናሽ የሚያውቋል፣ እኔም አውቃልና፣ አንተ በምንም ሁኔታ የምታውቀው በቃ። ስለዚህ ልጁ የሱ ነው ብለሽ አንቺ እርግጠኛ ከሆንሽ፣ ኢትስ ኦኬ። ፋይሉንም የምታዩ ዴኒውን አብረን ገልጧለን ማለት ነው። ቤት በቃ ታይምሽ

ጸያፊ ነገር የሱ ልጅ ያለው ሆነ ይሁሉ አመት መኖሩን እንዳያከፈለሽ ህይወትሽን ማስተካከል ነው። ሰማ። እሱም ሳይሆን አንተ የመጣህበት ወይ ነው። አንተ ነህ ወደ እኔ ወጥ የመጣኸው እኔ ወደ አንቺ ወጥ ወጥ በታዲያ ውስጥ በተደረገበት ነገር ነው እኮ እያልኩ ያለሁት አሁን፣ ጀማል አንተ ያሱ ያ ነገር እንዳይበላሽበት ነው ይሄንን ድርድር የመጣኸው ወይስ ሌላ ምክንያት አለ? እኔ ሌላ ምክንያት የለም የሱ ህይወት የናንተ ሜንታሊቲ አይምሮ ላይ ስለምጨነቅለት ስለማስብለት ነው እንጂ ስለአንቺ የሚያገባኝ ጉዳይ። ስለዚህ አሁን የምትስማሚ ከሆነ ታይም የለኝ። ማለት አሁን አምጣ አንተው። እንደዚህ አለመተማመን ደረጃ መግባት የለብንም። ዶክሜንቱን ይዘሽ ትመጫለሽ፣ ዴኒዮን እንደማመጣው ስለ ዛሬው አይደለም እለው። ምን ይታወቃል? እየተከታተልከኝ እኮ ነው። ቅዳሜ ስምንት ሰዓት ላይ ቅዳሜ ነው ስለማይገባኝ ነው ራሱ። አንተን ብከስት ተጠያቂ ነው። አሁን ያ ነገር ዶክሜንቱ እሰጥሃለሁ። ግማሹን ግማሽን ሁኔታ ነገ ደኔውን ይዤ ቤታችሁ እመጣለሁ። ከዛ በፊት ጧት ልደውልልሻለሁ። መጣም ቢስ አጽያፊ አይነት ሴት ናት። እንደዚህ አይነት ሴት እኔ በህይወቴ አይቼም ሰምቼም አላውቅም። የዴኒ ውጤት ነገ አብረ ምን ምንም የምቀይረው ነገር የለም፣ ግን የታዲዮስን ዶክመንት ከተቀበልኩላት በኋላ ጀስት ከሱ የሚያስጨነቁ እና የሚያሳስበው ነገር እንደሚወጣለት ተስፋ አድርጋ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ታዲዮስ ጌታሁን ልጅ እንዳልሆነ ዴኒ ይናገራል። አንተ ማል ተረጋጋ ታዲዮስ። አንቺ ሲጀመር ምንም ተረጋጉ ተረጋጋ፣ ታዲዮስ ተረጋጋ። ይገባኛል፣ እራሳችሁን ለማረጋጋት ሞምንም ብልሽ፣ ታዲዮስ ተረጋጋ። እንዳነኪ ተረጋጉ። ተረጋጋ፣ ታዲዮስ። አንቺ ሲጀመር ያወራሽኝ ከካሜራ ጀርባ ያልሽኝ ነገራቶችን ለተመልካቾችም ለታዲዮስም መናገር እና ማሳየት ካለብኝ ያሳያል። እንዳንቺ ቁሻሻ፣ እንዳንቺ አልባሌ፣ እንዳንቺ ስድ አደቀ አይነት ሰው ስላልሆንኩ ነው። የአርሽኝን ነገር ሁሉ ያልተገበርኩልሽ እንዳነኪ እንዳነኪ በህግ አምላክ እንዳነኪ፣ ባለጌ እንደዚህ ስርዓት አጥሰውነሽ። ስለዚህ ተረጋጊ፣ እና ትምን ተረጋጋ ታዲዮስ፣ ተረጋጋ። በእንደዚያ የት ሁኔታ አይደለም። ተረጋጋ

ተረጋጋ ተረጋጋ ታዲዮስ፣ ማውራት ያለብንን መነጋገር ያለብንን ማድረግ ያለብን ሁሉ ነገር እናደርጋለን። ተረጋጋ ተረጋጋ ታዲዮስ። ዝም በይ ሳባ እባክሽ፣ ያዟት። ተረጋጋ። እንግዲህ ተመልካቾቻችን በጣም ተረጋጋ ታዲዮስ ተረጋጋ እስካሁን በጣም የተከታተላችሁት ነገር ነው። እሷንም ማረጋጋት አልቻልንም። ከካሜራ ጀርባ ያሉት የሚዲያ ክሮች ናቸው እያረጋጓት ያለችው። አሁን እንግዲህ በጣም ከብዙ ሀይታ፣ ከብዙ ለቅሶ በኋላ ተረጋግተው ይገኛሉ ብዬ አስባለሁ። በጣም እውነት ለመናገር ብዙ የካሜራ እቃዎች ተበላሽቶብናል። ትራይፖድ ተሰብሮብናል። የካሜራ ባትሪዎች ኦልሞስት፣ መስቶቱ ራሱ በሩ፣ በጣም የረገፈው የመኝታ ቤቱ በር መስቶት፣ እና በጣም ከባድ ነገር ነው የሰባበረችብን እውነት ለመናገር። እስቲ እንግዲህ የእቃው ጉዳይ ወደሚሆነው ነገር ይሆናል። ብዙ ነገር ነው እዛ ጋ በላሽችብን እውነት ለመናገር። በጣም ከባድ ነበረ። ማይሆን ስሜት ውስጥ ማይሆን ፊሊንግ ውስጥ ገብተው ነበር እውነት ለመናገር ሁለቱ። ምን ለማለት ነው ሁለቱንም ከደ የውጤቱ በፊት አግኝቼ አውርቻቸዋለሁ። ያወሮትንም ነገር ከካሜራ ጀርባ እንዳያችሁት ነው ተመልካቾች። ኦልሞስት ይሄን ነገር ለማስረዳት ይሄን ነገር ለማውራት እሱ ያጠፋችሁ ብዙ ነገር እንዳለ ይታወቃል። እና እሱ የምታስፈራረበት መልኩ እሱን እንደዚህ የምታሰቃየበት ነገርም ፌል እንዳደረገ ሁሉም ሆልሞስት ሆል የሚባል መረጃዎች እጅ ላይ እንዳሉ አቃለሁ። ስለዚህ ሁለቱንም ለማረጋጋት ከሳባ የበለጠ እሱ ታዲዮስን ለማረጋጋት ለማውራት ሞክራለሁ። እንደ ካሜራ ጀርባ እንዳሉ ክሮች እንደ ቤተሰቦች ብዙ ነገር አድርገናል ብዙ ነገር ሰርተናልና በጣም እንግዲህ ማመስገን ነው እፈልገው ከካሜራ ያሉ ጀርቦችን ብዙ ዱላዎች እንትን ደርሶብናል። ኦልሞስት እሷንም ለማረጋጋት ሞክሬ እሱንም ለማስረዳት ሞክራለሁ። ሳባ ሳባ

እንግዲህ እሱን ማረቃ እሷን በራሴን አጣ። እባክሽ እስኪፈጭ በሩ ተከፍቶልና፣ እባክሽ ቤት ተረጋጊ፣ ተረጋጊ ስልሽ በቃ አንቺ የሰራሽ አፀያፊ ተግባር አፀያፊ ነገር። ተረጋጊ፣ ተረጋጊ። አልነካሽም፣ አልደርስብሽም። እራስሽን ለማረጋጋት መቅዳት ስሚ መክዳት አለመክዳት መክዳት ሳይሆን በቀራሽ ማኔጅ አልክ ተረጋጊ። በታይም የሚፈጠር ነገር ራስ ማጥፋት የሚባለው ነገር አውጭ ከሚመሮ ማስፈራራት ሽ ምናምን ወደዚያ ተይና ተረጋጊ። ቢካዝ በቃ የሰራችው ነገር ጥሩ አይደለም። እራስሽ ማጥፋታችን ቢኮዝ ህግ ይፈልግሻል፣ መንግስት ይፈልግሻል። የታዲዮስ ነፍስ እና የታዲዮስ ተግባር ይፈልግሻል። ተረጋጊ፣ ተረጋጊ። ቀራሽን አረጋጊ ተረጋጊ፣ ተረጋጊ።